ንቤትንንፊትየምቆም ስዋደነ ነቅንዳሲ በተመጠነ ድምፅ የሚሆነው ለምንድን ነው የሚለውን ምስጢር አባቶቻችን ሲያስቀምጡ ይሁዳ ጌታችንን በምስጢር ለማስያዙ እና ለመጠቆሙ ምሳሌ አድርገውት ነው የሚያስቀምጡት። ይሁዳ በጣም ተጠንቆ በምስጢር ለማስያዝ ያደረገውን ጉዞ ነው ያቺ የለሆሳስ ሰዓት የምታሳየን። ምክንያቱም መያዙን የምናስብባት ቀናት፣ መያዙ ደግሞ በስውርና በምስጢር። በአደባባይ ሊይዙት ብዙ ጊዜ ሞክረው ነበር አይሁድ፣ ነገር ግን ጌታችን በመካከላቸው ያልፍ ነበር ይላል። በጊዜው ጊዜ እንጂ ቸኩሎ ወደ መከራ የሚገባ አይደለም ጌታችን ራሱ የፈቀደው ቀን ሲሆን ማንም በጉልበት ሳያስገድደው ቸኩሎ ደግሞ ለፈተና ተጋልጦ ራሱን አሳልፎ የሰጠ አይደለም። እጁንም ሊጭኑበት በወደዱ ጊዜ በዮሐንስ ወንጌል ምዕራፍ ዘጠኝ ላይ በመካከላቸው አለፈ ነው የሚለው። ይህቺ ቀን ግን እሱ የፈቀዳት ቀን በመሆኗ በምስጢርና በለሆሳስ ለማስያዝ ተስማምቶ የመጣ በመሆኑ ያችን የለሆሳስና ያችን የምስጢር ቀን ያችን የማስያዝ ቀን ቤተክርስቲያን የምታስበው በለሆሳስና በምስጢር መጠቆሙንና ማስያዙን የምናይባት ቀናት ሁለተኛውና ብሉይ ወይም የኦሪት ጸሎት ዋጋዋ ታላቅ ሆኖ ዋጋ እንዳላመጣብን ይልቁንም ዋጋዋ ምድራዊ ሆኖ ከጊዜያዊ መከራና ከጊዜያዊ መቅሰፍት ያዳነ ለጊዜው ከሆነ ስርየት የታደገ እንጂ ጸሎቷ ግዳጅ ፈጻሚ መስዋዕቷ ተቀባይ ሳይሆን መክረሙን በዝምታና በለሆሳስ መኖሩን ነው የሚያሳየው። እንደ ጸሎቱ እንዳጠቃላይ ደወል የለም። በቃጭሉ ፈንታ በዚህ በደወሉ ፈንታ ጸናጽል ነው ሸዋ ሸዋ ሸዋ እያደረጉ እንትን የሚሉት እንጂ ቃጭልም የለም። አዋጅ አልተነገረም። የዓለም ድህነት አዋጅ አልተነገረም። የአምስት ሺ አምስት መቶ ዘመን የአመተ ፍዳ አመተ ኩነኔ የምንለው የጨለማው ዘመን ብለን የምንጥረው ያንን የሚያስታውስልን ነው። እና እሱ ነው ዲያቆኑ ተንስው ለጸሎት ይላል። ህዝቡ ምመኑ እግዚኦ ተሳለና አይደለም የሚሉት። ስብሐት ለአብ ወወልድ መንፈስ ቅዱስ ይላሉ። ከአይኑ ሰላም ለኩልክሙ ሲሉ ምስለ መንፈስ ቃ አይደለም የሚሉት። ህዝቡ አቡነ ዘበሰማያት እና ጸሎቱ ራሱ በተለየ መንገድ ነው። ባርኮት የለም ቀደም እንደተባለው እና እነዚህ ለምንድን ነው ከተባለ ያ ሳምንት አምስት ሺ አምስት መቶ ዘመንን የብሉይ ኪዳንን የአመተ ፈዳ አመተ ኩነኔን ዘመን የምናስብበት እንጂ ድህነት መታወጁን የምናስብበት አይደለም። አንድ ጸሎቱ በለሆሳስ የሚሆነው ብሉይ ኪዳን ጸሎት እንደው ለጊዜያዊ ፈውስ ለጊዜያዊ ድህነት ለድህነተ ስጋ ያገለግል ነበር እንጂ ድህነተ ነፍስ ማስገኘት አልቻለም ነበር። ይህ ለዚህ ነው ሐዋርያው ቅዱስ ጳውሎስ ወባህቱ እኮ ነው ሞት አበሱ ወለይ አበሱ፣ በአዳም ምክንያት ኃጢአት ሞት ወደ ዓለም ኃጢአት ወደ ዓለም ከዚህ ገባ በኃጢአት ምክንያት ደግሞ ሞት ወደ ዓለም ገባና ከዚህ በአዳም በደል ምክንያት ሞት ወደ ዓለም ስለገባ የበደለውንም ያልበደለውን ሞት ገዛቸው ይላል። እንግዲህ 5500 ዘመን ሙሉ ሞት ዓለምን ሲገዛ ነው የነበረ በጎ ነገር ሰርተው ምንም እንኳን መፍቀሬ ጥበብ ሰሎሞን በመጽሐፈ ጥበብ ምዕራፍ ሶስት ከቁጥር አንድ ጀምረን ስናነብ ነፍሶሙ ስለ ጻድቃን ውስተ እደ እግዚአብሔር ወይ ለከፎሙ ስቃይ ገሃነም የጻድቃን ነፍሳቸው ወደ በእግዚአብሔር እጅ የተጠበቀች ነበር፣ በሲኦል ያለ መከራ አላገኛቸውም ቢል ነገር ግን የሃይማኖታቸው አንድ የሃይማኖት አባት የምንለው አብርሃምን ያ ጻድ በእግዚአብሔር ፊት ጻድቅ ነበር፣ ፍጹም ነበር የተባለው ኖኅን ሌሎቹንም ቅዱሳን ሳይቀሩ ወደ ገነት መግባት አልቻሉም። ወደ ሲኦል ነበር የሚገቡት። በሲኦል የእግዚአብሔር ቸርነት የዛ በዚህ ዓለም ሲኖሩ የነበራቸው መልካም ስራ፣ ጽኑ ሃይማኖት መከታ ሆኖላቸው ጠላ ሆኗቸው በሲኦል ያለው መከራ ባያገኛቸውም ግን ገነት መግባት አልቻሉ ነበርና ስለዚህ ያ ዘመን ነው የጸሎታቸው የብሉይ ኪዳን ጸሎት፣ የአባቶች ጸሎት፣ የነቢያት ጸሎት ህጋዊ ድህነትን ነበር እንጂ አማናዊውን ድህነት ማስገኘት አልቻለም ነበር። ያ መንበረ ጸባኦት ደርሶ ከእግዚአብሔር የቸርነቱን መልስ አላሰጠም ነበረ ያ ሲሉ ይሄ ያንን ለማሰብ ስለሆነ ጸሎቱ በለሆሳስ ነው። የሚደረጉት ነገሮች ሁሉ በዚህ መንገድ ብሉይ ኪዳንን የምናስብበት ዓመተ ፍዳን ዓመተ ኩነኔን የምናዘክረበት የምናሰብበት ያንን የመከራ ዘመን የምናስብበት ስለሆነ ጸሎታችን እንትን አይልም። አዋጅ አልታወጀም ድህነት አልተሰጠም አልተነገረም። ያችን ለታርብን መጠበቅ ስላለበት ስለዚህ የጸሎት ሐሙስ ጸሎቱ ቅዳሴው በዚህ መንገድ የሚሆነው ያንን ለማሰብ ስለሆነ እሱ የሚገቡት ጥቁር የሚለብሱት ሐዘን ነው የሚለውን ለማሰብ ነው። መከራ ነው። ሐዘን ላይ ነው። አመተፍዳ ላይ እና አመተፍኩነን የለንን የሚለውን የሐዘን ምልክት ስለሆነ ነው። ጥቁር የጨለማ የጨለመው ዘመን የምንለው ብሉይ ኪዳንን አመተ ፍዳ አመተ ኩነን ብለን አይደለም። አመተ ፍዳ አመተ የጨለማው ዘመን ነው። ስለዚህ አሁንም ያለን ገና ጨለማ ዘመን ነው። ልክ ትንሳኤ ላይ መላዊ ጻዳ ለብሰው ነጭ ለብሰው ነጭ ወይም ተጎናጽፎ ይላል ና ልክ ያን ትንሳኤ ስናስብ ነጭ ለብሶ ነጭ ተጎናጽፎ ብርሃን ገልጦ ትንሳኤ ከለላ ምነ ብርሃነ ከፈኑ ድቤ ነው የምንለውን ያንን የምንዘምርበት ዕለት ነው እንደምናስብ ሁሉ እስከዚያ ሰዓት ድረስ ግን በመከራ መኖራችንን በጨለማ ያለ ሰው እንደፈለገው አይንቀሳቀስ አይንቀሳቀስም ጠላቱ እዚህ አጠገቡ ተቀምጦ ሊሆን ይችላል ምንም የሚያዩ አይደለም ተነሳ ብሎ የሆነ ነገር ልሩጥ ቢሉ እንኳን ልሮጥ በሚያስብበትን መንገድ እንኳን በነፃነት አይደለም ሄደው የሚያዩ ነገር ስለሌለ እና ያ በጨለማ የነበርንነን በሀዘን የነበርንነን በመከራ የነበርንነን ብለ ያንን ዘመን ለማስታወስ ስለሆነ አገልግሎቱም የብሉይ ኪዳኑን የዓመተ ፍዳውን የዓመተ ኩነኔን የሚያስታውሰን ስለሆነ እሱን ለማዘከር ጥቁር የለበሰአን የጨለማ ዘመን ለማመልከት ነው። ኋላ ጨለማውን የሚገፈው ጌታችን በመስዋዕቱ ላይ የሚቀመጥ ነውና ጨለማ ዘመኑን ለማመልከት ያንን የኦሪቱን ዘመን ለማሳየት የሚሆን ነው። እነዚህ ስርዓቶች አባ ኦርቶዶክሳዊት ቤተክርስቲያን በህገ ልቦና በህገ ኦሪትና በህገ ወንጌል በአምልኮተ እግዚአብሔር የጸናች ቤተክርስቲያን ናት። በዚህ ምክንያት የእስራኤላውያንንም ትውፊት ለዚህ አስደናቂ ቀን ትጠቀምበታለች። እስራኤል ከግብፅ ባርነት የወጡበት ቀን ፓሳ ወይም ፋሲካ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስነ ስቅለቱና ለመከራው የመረጠበትም ቀን ያቺ እስራኤል ከግብፅ የወጡባትን የፋሲካቸውን በዓል የሚያከብሩባትን ቀን የመረጠው ለምንድን ነው? ወደ ጉዳዩ ከመግባቴ በፊት ይችን ቀን ጋር ነው ክርስቶስ እለተስ ለዚህ ነው ፋሲካችን ክርስቶስ ታርዷልና የሚለው። ምክንያቱም ከሞት ወደ ሕይወት ሊያሻገረን የመጣው ከኃጢአት ወደ ጽድቅ ነፃ ሊያወጣን የመጣው ክርስቶስ። ስለዚህ ይቺ ቀን የመሻገሪያችን ቀን ናት። ስለዚህ ምን ታደርጋለች ቅዱስ ቤተክርስቲያን ከመጀመሪያው መሻገሪያ ከመጀመሪያው የእስራኤላውያን ከግብፅ ባርነት የመውጫ ቀን ጋር ትውፊቱንም አዋህደዋለች። ታዲያ በዛ ቀን እስራኤላውያን ምንድን ያደረጉት ከተባለ እስራኤል ከግብፅ ባርነት ሲወጡ አንድ የምናውቀው ነገር በችኮላ ነው የወጡት፣ አልተዘጋጁ። የግብፃውያንን ሞተ በኩር መጥቶ፣ እነሱ ነፃ አውጥቶ ነው እግዚአብሔር ነፃ ያወጣቸው። ስለዚህ ያለ ዝግጅት ያለ በቂ ዝግጅት በችኮላ ነው ከዛ ሁሉ የባርነት ዘመን በኋላ የወጡት? ስለዚህ በችኮላ የሚወጡት እስራኤላውያን የሚመገቡት ስንቅ የሚጓዙበት ጉዞ ምንም አልነበራቸው። ስለዚህ ያላቸው እድል ምንድን ነው? ያልቦካ ቂጣ የመብላትና የተቀቀለ ንፍሮ ስንቅ አድርጎ ሩቅ መንገድ ከመሄዱ ውጭ ምንም አማራጭ አልነበራቸው። ስለዚህ ይህን እንዲያደርጉ ትእዛዝ ታዘው ነበር። ስለዚህ ከእስራኤላውያን የመጣውን የአንቶ ፊት ቤተክርስቲያን ከዚህ የመሻገራችን በዓልና የመሻገራችን ስርዓት ጋር አብራ ሰፍታ ነው ያቀረበችን። ስለዚህ ይሄ ጉልባንና ይሄ ንፍሮ ምንድን ነው? ከባቄላ ክክ የሚሰራ ከስንዴ ወይም ከተፈተገ ገብስ ጋር ተቀላቅሎ የሚሰናዳ የሚዘጋጅ የጸሎተ ሐሙስ ንፍሯችን ጉልባን የሚባለው ነው። ስለዚህ ይሄንን ስናይ የሚያስታውሰን ያንን ከባርነት ዘመን መውጣታቸውን ትውፊት፣ ቤተክርስቲያን እሱን ከአዲስ ኪዳኑ ፍጹም የፋሲካ ስርዓት ጋር አዋህዳ ነው የምትጠቀምበት። አብኩተው ጋግረው መብላት አለመቻላቸው ነው የምናስታውሰው። ያን እያሰብን እንድንፈጽመው ነው ቤተክርስቲያንም ግን፣ በዋናነት የዚህ ምስጢር ምንድን ነው የሚለውን ስናይ አባቶቻችን እንደሚያስተምሩት ይሄ ጉልባል ስራ ጨው እንዲበዛበት ተደርጎ ነው የሚዘጋጀው ይላሉ አባቶቻችን፣ በመጽሐፍቶቻቸው አግኝተናል። ለምንድን ነው ጨው እንዲበዛበት ተደርጎ የሚዘጋጀው? ውሃ እንዲያስጠማ ሆኖ እንዲቀርብ ነው የሚፈለገው። ይሄ ለምንድን ነው? ምክንያቱ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘባት ቀን ጀምሮ እስከ መጨረሻዋ ውሃ ጠማኝ እስከሚልባት ሰዓት ድረስ በውሃ ጥም የተቃጠለውን ለማሰብ ነው። እኛም ያን እያሰብን መከራውን ጥቂት እንኳን እየተካፈልን እንድንሆን በመከራ ወቅት ውሃ መጠማቱን እያሰብን እንድንኖር ጨው የበዛበት ጉልባ ነው ይሄን ታሳቢ ያድርገናል። አንዳንድ ሊቃውንት ደግሞ በእውነት በመገረፉ ብዛት ርበትን ያንን ህይወት ያንን ዘላለማዊ ድነት የምናገኝበትን ስራ ስሩ ብሎናል። ስሩ ያለንን እሱ እየሰራ ያሳየን። ተጠምቆ ተጠመቆ አለን። ጾሞ ጹሙ አለን። ጸልዩ ጸልዩ አለን። ራሱን ዝቅ አድርጎ ደቀ መዛሙርቱን አጥቦ ቅድም እንዳልኩት እኔ እናንተን እንዳጠብኳችሁ ከመዝግበሩ ለቢጽክሙ፣ እናንተም እንጂ አንተም ወይ እናንተም ለባለንጀሮቻችሁ እንደዚህ አድርጉ ብሎ እንግዲህ እርሱ መምህር ነው፣ ደቀ መዛሙርቱን አምላክ ነው፣ ፈጣሪ ነው፣ ፍጡራንን፣ ጌታ ነው፣ ባሮቹን ያደረገው እዚህ። እኛም እንዲህ አይነቱ ትህትና ከእርሱ ልንማር የሚገባን እኛም ከእንዲህ አይነቱን ስራ የህይወት መገለጫችን ልናደርገው የሚገባል። የእኛነታችን መገለጫ ልናደርገው፣ ክርስቲያኖች እኮ እርሱ እኮ ከምር ክርስቲያን ነው። ክርስቲያን ማለት የክርስቶስ በክርስቶስም የተጠራ የክርስቶስን ጸጋ ጸጋው ያደረገ ክርስቶስ የእሱ አካል ያደረገው ማለት እዚህ እንደ እርሱ ዝቅ ብለ ትህትና አብነት እንድናደርግ ራስን ዝቅ ማድረግን አብነት እንድናደርግ ራሳችን ተንበርክከን ታናናሾቻችንን ማጠብን፣ ለታናናሾቻችን መልካም ነገር ማድረግን አብነት እንድናደርግና ይሄንን እንድንኖረው ነው የተሰራው። እና እርሱ የሄደባቸው እርሱ የሰራቸው ስራዎች እኛ እንድንሰራቸው የተሰሩ ናቸው። በእኔ የሚያምን እኔ የማደርገውን ይሰራል ከዚህም በላይ ደግሞ ይሰራል ብሎ በደቀ መዛሙርቱ እንደነገራቸው ማለትን ነው። በእኔ የሚያምን በእርሱ ምናምን ከሆነ እርሱ ደቀ መዛሙርቱን ሩቅ ብሎ እንዳጠበ ሁሉ እኛም እርቅ ብለን ራሳችንን ዝቅ አድርገን እንድናጥብ በእንዲህ አይነት መንገድ ክርስትናችንን እንድንገልጸው በዚህ አይነት መንገድ ሰውነታችንን እንድንገልጸው በዚህ አይነት መንገድ ኦርቶዶክስነታችንን እንድንገልጸው የሰጠልን አራያ ነው እና ስለዚህ ዝቅ ብሎ አጥቧል። እኛም ዝቅ ብለን እንድናጥብ አነሳስቶ ላስጀመረን አስጀምሮ ለሉል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።